ሰላም ጤና ይስጥልኝ። ይህ አራዳ ኮሚኒኬሽን ነው። በአራዳ ክፍለ ከተማ በሳምንቱ የነበሩ ዋና ዋና ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናውን እናስቀድም ከ4 ኪሎ በ6 ኪሎ እንጦጦ እየተገነባ ያለው የኮሪደር ልማት እየተፋጠነ ነው ተባለ። አዲስ አበባ ከተማ የመንግስት ግዢና ንብረት ማስወገድ አገልግሎት አስተባባሪነት የተገነቡ ሶስት የአቅመ ደካማ ቤቶች ሙሉ በሙሉ ታድሰው ለባለቤቶቹ ተላለፉ። የአስተዳደሩ ስራዎች ላይ ትኩረት ያደረገ የፓናል ውይይት ከአራዳ ክፍለ ከተማ ምክር ቤት ጋር ተካሂዷል። በሰው ኃይል የካበተና የተደራጀ ተቋም ውጤታማ እንደሚሆን ተጠቆመ። ከአራት ኪሎ በስድስት ኪሎ እንጦጦ እየተገነባ ያለው የኮሪደር ልማት እየተፋጠነ ነው ተባለ። በአዲስ አበባ ከተማ በምክትል ከንቲባ ማዕረግ የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ በዶክተር ጀማሉ ጀንበር የሚመራው ከአራት ኪሎ በስድስት ኪሎ እስከ እንጦጦ የኮሪደር ልማት የግንባታ ሂደት እየተፋጠነ እንደሚገኝ ከከተማ እስከ ወረዳ የሚገኙ አመራሮች በክትትላቸው ወቅት አመላክተዋል። በኮሪደር ልማቱ ላይ በአዲስ አበባ ከተማ በምክትል ከንቲባ ማዕረግ የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ ኃላፊ የሆኑት ዶክተር ጀማሉ ጀንበር፣ የአራዳ ክፍለ ከተማ የዲሞክራሲ ሥርዓት ግንባታ ማስተባበሪያ ጽሕፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ የሆኑት አቶ ፍራኖል ሞሲሳን ጨምሮ ሌሎች የከተማ የክፍለ ከተማና የወረዳ አመራሮች በየዕለቱ ግንባታውን ጥብቅ ክትትል በማድረግ እያስተባበሩ ይገኛሉ ተብሏል። የአራት ኪሎ ስድስት ኪሎ እስከ እንጦጦ እየተገነባ ያለው የኮሪደር ልማት በሁለተኛው ዙር የኮሪደር ልማት መጀመሩ ይታወቃል። በአዲስ አበባ ከተማ የመንግስት ግዥና ንብረት ማስወገድ አገልግሎት አስተባባሪነት የተገነቡ የሶስት አቅመ ደካማ ቤቶች ሙሉ በሙሉ ታድሰው ለባለቤቶቹ ተላልፈዋል። ባለሀብቶችን በማስተባበር በ28 ሚሊዮን ብር ወጪ በአራዳ ክፍለ ከተማ ወረዳ 2 የሶስት አቅመ ደካማ ቤቶች እድሳት አጠናቆ ለባለቤቶቹ ማስረከቡን የአዲስ አበባ ከተማ የመንግስት ንብረት ግዢ አገልግሎት ኤጀንሲ አስታውቋል። በርክክብ ፕሮግራሙ ላይ ንግግር ያደረጉት የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጌታሁን አበራም ማህበረሰቡ አለኝታነቱንና ወንድማማችነቱን የሚያረጋግጥበት አንዱ ተግባር የአቅመ ደካሞችን ቤትን ማደስና ከወደቁበት ማንሳት መሆኑን ተናግረዋል ተናግረዋል። የአዲስ አበባ ከተማ የመንግስት ግዥና ንብረት ማስወገድ አገልግሎት ዋና ስራ አስኪያጅ አቶ መንግስቱ አጥናፉ በበኩላቸው ተቋማቸው የአቅመደካሞችን ቤት ሲያድስ መንግስት የሰው ተኮር ተግባራትን ትኩረት ሰጥቶ እየሰራ መሆኑን የሚያረጋግጥ ነው ብለዋል። በተያያዘም በቤት እድሳቱ ልዩ ድርሻ ለነበራቸው አካላት የእውቅና ሰርተፍኬት እንደተበረከተላቸው ነው የተረጋገጠው። የአስተዳደሩ ስራዎች ላይ ትኩረት ያደረገ የፓናል ውይይት ከአራዳ ክፍለ ከተማ የምክር ቤት አባላት ጋር ተካሂዷል። የአራዳ ክፍለ ከተማ ምክር ቤት ከክፍለ ከተማው የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ጋር በመተባበር ይህን ሰርተናል፣ ንገሩን፣ ምን ይቀረናል በሚል መሪ ሀሳብ የክፍለ ከተማና የወረዳ ምክር ቤት አባላትን ያሳተፈ በ2017 በጀት ዓመት በዘጠኝ ወራት ውስጥ በአስተዳደሩ ስራዎች ላይ ትኩረት ያደረገ የፓናል ውይይት ማካሄዱ ተገልጿል። የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ጌታ ሁኔታውን አበራን ጨምሮ የክፍለ ከተማዊ ዴሞክራሲ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ኃላፊ አቶ ተወዳጅ ኃይለማርያም እና የምክር ቤቱ ዋና አፈ ጉባኤ አቶ ደሳለኝ ያገኘው በዘጠኝ ወራት ውስጥ ከምርብ ከምክር ቤት አባላት ጋር በመተባበር እንዲሁም ሕዝብን በማሳተፍ በፓርቲም ሆነ በመንግስት ሲሰራ የቆየውን በማብራራት አስረድተዋል። የመወያያ ሰነድ ሪፖርቱ በአመዛኙ የዘጠኝ ወሩ እቅዱ ከመቶ ፐርሰንት በላይ መፈጸም መቻሉ ለዚህም ውጤት መሳካት የምክር ቤቱ አባላት የአመራር ስምሪት ስራው ከፍተኛ ሚና እንደነበረው ተመላ አላክቷል ከምክር ቤት አባላቱ የተነሱ ሀሳብና አስተያየቶችን እንደ ግብአት በመጠቀም በቀሪ ወራት ውስጥ የተሻለ አፈጻጸም ለማምጣት የሚሰራ መሆኑም ተመላክቷል። በዘጠኝ ወራት ውስጥ ከምክር ቤት አባላት ጋር በመተባበርና ህዝብን በማሳተፍ በርካታ የተሰሩ ስራዎችን በቀጣይ ለአጠቃላይ ነዋሪው የሚቀርብ ነውም ተብሏል። በፓርቲው የሚቀላቀሉ አባላት ጥራት ያላቸው ውጤታማና ሀሳብ የሚያመነጩ ሊሆኑ ይገባል ያሉት ዋና ስራ አስፈጻሚው አርበኝነትን በመተግበር በልማት ለውጥ ጎዳና ላይ ያለችው አራዳ ክፍለ ከተማን ጥንካሬ ለማስቀጠልም ያስችላል ብለዋል። በሰው ኃይል የካበተና የተደራጀ ተቋም ውጤታማ እንደሚሆን ተጠቆመ። የአራዳ ክፍለ ከተማ አስተዳደር የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ጠንካራ ተቋም ለመመስረት በሰው ኃይልና ክህሎት ግንባታ ላይ ትኩረት በመስጠት የአባላት ማጠናከሪያ ውይይት ማካሄዱን አስታውቋል። የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራም እንደ ፓርቲ ጠንካራ አደረጃጀት እንዲኖር አሰራርን የተረዳ ግንባር ቀደምና የጠራ አባል ያስፈልጋል ሲሉ አመላክተዋል። በፓርቲ የሚቀላቀሉ አባላት ጥራት ያላቸው ውጤታማና ሀሳብ የሚያመነጩ ሊሆኑ ይገባል ያሉት ዋና ስራ አስፈጻሚው አርበኝነትን በመተግበር በልማት ለውጥ ጎዳና ላይ ያለችው አራዳ ክፍለ ከተማን ጥንካሬ ለማስቀጠልም ያስችላል ብለዋል። የአራዳ ክፍለ ከተማ የዲሞክራሲ ስርዓት ግንባታ ማስተባበሪያ ጽህፈት ቤት ኃላፊ አቶ ተወዳጅ ኃይለ ማርያም የተቋም ግንባታ ከተረጋገጠ የተሻለ አገልግሎት መስጠት እንችላለን ብለው እንደ ክፍለ ከተማ የተከናወኑ ልማቶች ተጠቃሚ የሆነውን ማህበረሰብ ቀርቦ በማወያየት የጠራ አባል መያዝ ይገባል ሲሉም ተናግረዋል። የክፍለ ከተማና የወረዳ አመራሮች፣ የህብረትና ቤተሰብ አባላትና አመራሮች እንዲሁም የከተማ ተጠሪ ተቋማት በአባላት ማጠናከር መድረኩ ተሳታፊ ነበሩም ተብለዋል። የሳምንቱ ዋና ዋና ዜናዎች እኚህ ነበሩ። ቀሪ የአራዳ ኮሚኒኬሽን ጽህፈት ቤት ስራዎችን ለመከታተል የጽሕፈት ቤቱን ድህረ ገጾች ይከተሉ። መልካም ጊዜ